ግላቡን ንተከም गाइस ግላቡን ንተከም ጆናስ ንተከም ጆናስ ንተከም ጆናል ንተከም गाइस ዶናልድ ክን ንተከም गाइस ግላቡን ንተከም ግላቡን ንተከም ኮምቦ ይቁትርና गाइस ግላቡን ንተከም ግላቡን ንተከም ግላቡን ንተከም አንድ ላግኛ አንድ ላግኛ गाइस ግላቡን ንተከም 60 ሺ ገባቲ ዱ ዱ ዱ गाइस ዱ गाइस गाइस गाइस በይ ቴሹስ ዱ ዋይኔ ትችላላችሁ በቃ ወይኔ፣ የተባበሩት መንግስታት ነው ይሄ። የተባበሩት መንግስታት ያደረጋችሁት፣ ይሄ የተባበሩት መንግስታት ነው ያደረጋችሁት። ትችላላችሁ ንሶ ተረጋ መን ምን አገባኝ? እሱ ቅድም ጨክ ላይ አብራት ስሚ፣ ሁለታችሁም ፀጉር መቁረጥ አይመለከተኝም፣ ቁረጡ። ከላይ ወንበራችሁ መቀዳደድ፣ ወንበራችሁ ቡጫጭቁ። ኦኬ፣ ሶስተኛ፣ ዘይት ዘይት፣ በርበሬ ዱቄት

መብላት አንቺ ብቻካኛ በቃ ስም ሄለን እየሰማሽ ከሆነ አንደኛ ፀጉራችሁን ተቆርጣላችሁ፣ ሁለተኛ ወንበራችሁን ትቆራርጣችሁ፣ ሶስተኛ ዘይት፣ በርበሬ፣ ጨው፣ ዱቄት አድርጋችሁ ጀባልቃችሁ በወፍራሙ ኔነ መጠንላችሁ ውሃ አድርጋችሁ ከፀጉራችሁ ጀምሮ እንዲያሻችሁ ታጠሙ። ሻውር ኖ ታጠሙ

ባለጌ ሰው ናት። ክርስቶስ እናቷ ትበዳላት። በጣም ባለጌ ሴት ናት። በጣም ቆሻሻ ሰካራ፣ በጣም ቆሻሻ ሴት ናት። ክርስቶስ ባለጌ ዘረቢስ፣ በጣም ባለጌ ሴት ናት። እናቴ በጣም ክፉ ሴት ናት። በጣም ቆሻሻ ሰው፣ ቆሻሻ መሀይም፣ ሰካራ፣ እግዚአብሔር ምስክር። ጋይ፣ ይሄ ፌር ነው፣ ፌር ነው፣ ፌር ነው። ጋይ፣ ይሄ ሁላ በስነሳት በአግባብ እየተቀጣንላት አይደል ነው አይደለም፣ ጋይስ ተይማሪ እሺ። ኔ አሁን ኔ ነኝ ጥፋተኛ እየተቀጣሁ፣ በርበሬ ስትቀጣል፣ እሷ ብቻ መብላት፣ እሷ ብቻ ጊፍት ማግኘት፣ በቃ ጥቅመኛ፣ ጥቅመኛ ሰው ናት። ሁልጊዜ በቃ እሷ ብቻ መጠቀም፣ ሰው ሲጠቀም ማቱል ኢቭን ጊፍተሮቿ እንኳን ሰው ቤት እንኳን ሲሄዱ እና ሲሰጡ የምትቆጣል፣ ችጋራም ናት ጋይስ። ከትዕግስቴ በላይ ነው የተፈታተነችኝ። ድሮ እስከ ሰካራ ምን ይጠበቃል? ቆሻሻ ደመቀች ሚ ታቷለብኝ ፍ ደመቀች ሚ አክብረት ለው ቤት ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ ቻ

የርስይ ሄለን ትመጣለች፣ ሄለን ትመጣለች። ሄለን እንጥሯት። ቤታ እየጠራችሽ ነው በላት

አይጠብቁኛ አሊድም ማሪ ምን እኔ ኔ አሊድም ሄለን ከመጣች ኔ እንጫወት በላት። ከሷ ጋር አሊድም ክብር ክብር ክብሬ ነው ወዳለው ኔ ለተጫወትን ከመሰን እኮ ይህን ጌ የምጫወተው እኮ ይህን ጌ መን ኮ ቁጭ ብል እኮ ማለት ነው። ታቃላችሁ ቁጭ ብዬ እንኳን ጊፍት ይሰጠኛል። ግን ካለው ሙድ ካለው አየር ጋር አብረን እየተቀጣጣ ሌሎችም የቀጣ ጌም ስለጀመሩ ሁላችን እየተቀጣጣ እንደድሮ እንጫወት ብዬ እንጂ ቁጭ ብዬ ምኮ ኖርማል ለኔ ብጫወት ምንም ችግር የለብኝም፣ ተረዳችሁኝ? ምንም እኮ ችግር የለብኝም። ግን ቲክቶክ ላይ ከመሰዳደብ ከሰዎች ጋር አሉባልታ ከማውራት፣ ዘር ከመሳደብ፣ ሃይማኖት ከመሳደብ፣ አሽሙር ከማውራት፣ ከሰው ጋር ቀኑ ሙሉ ከማለት እንደዚህ ሶሻል ሚዲያው ላይ አንዴ እስከገባሁበት ድረስ ቢያንስ እንኳን ቁጭ ከመል እንኳን እንዲህም ብርትኳን አድርጌ ፍላይ እንትን እያለ ነው እና እንደዚህ ከማለት ቢያንስ ብጫወት ይሻለኛል። በቃ ከነገር ከምን ርቄ አይሻልም? ጋይዝ አሜሪካ ሀገር ናት ምናምን ልለምን ሃይማኖት እየሰደቡ ሰው ከማባላት ዘር እየሰደብኩኝ ሰው ከማባላ ራሴን ችዬ በራሴ ለምን በርበሬ የመጠጣታን ሚትሚታ ባናቴ ለምን አይታካልም? በቃ እየተጫወትኩኝ ዘና እያልኩኝ እንደሌሎቹ በቃ እየተጫወትኩኝ ብዝናና ይሻለኛል ብዬ ነው፣ ገባችሁ? በቃ ጓደኞቼ ናቸው፣ ሁሉም ይሄን እንዲ፣ ሁሉም እየተጫወተ ነው። ይሄን ማይጫወት ስብ የለን ስለ ጌም ይሻለኛል፣ በቃ ከሰው ጋር ከመሰዳደር ከሰው ጋር አሉባልታ ከማውራት የሰው ስን ቀልሙሉ እየጠራ ከመሰዳደር ጌም አይሻል፣ ይሄ ይሻላል ብዬ ነው ጌም መጫወት የጀመርኩት። ማነው የቅጣት ጌም መጫወት የጀመርኩት ማለት ነው። እቃ ሁሉም እንዳየሩ ነው የምንሄደው። በቃ ልክ እንዳየሩ ነው የምትሄዱትኝ። ገባችሁ አሪያምን ቆይን ትንዴላ ላስወጣው ላይቭ ጎል ሰላሳ ደቂቃ ሰላሳ ደቂቃ ከጀመረ እንኳን ሳይሞላ ነው ሙልትልት ያደረጉልኝ ኔ

ጸጉሩን አልቆርጥም የቅጣት ጸጉሬ ነው። በርበሬ ምናምን የምደፋበት ጸጉር ነው ያለ። አሁን ለሶስት ነው እንጀምር። እኔ እናንተ ስንሆን ቅጥት ብለን እንጀምራለን።

ጨርሰሻል ቀድም ሐቢባ ፊት ማርያምን

አንደኛ የወጣ ነው ጋይዝ። ቤታ ቤታ እንሂድ። አንደኛ የወጣ ነው ጋይዝ። ቤታ ቤታ እንሂድ። ጋይዝ ቤታ ቤታ እንሂድ። ጋይዝ ቤታ ቤታ እንሂድ። አንደኛ የወጣ ለሁለት ነው የሚገድለው። አንደኛ የወጣ ለሁለት ነው የሚገድለው ጋይዝ። አንደኛ የወጣ ለሁለት ነው የሚገድለው ጋይዝ። ፕሊስ ጋይዝ ፕሊስ። ቤታ ቤታ እንሂድ ፕሊዝ፣ በእናታችሁ በእናታችሁ በእናታችሁ፣ ሁለቱ እጅ ላይ ያስገቡልኝ። በታብታ ብኒት ከይስ በታብታ ብኒት የኔ ውዶች ማርያም ትለያላችሁ። በታብታ ብኒት ሁለቱ እጅ ላይ ይግቡ። ሁለቱ ቤስት ኦፍ ትሪ አይደለም

ጋይስ እኛ የሆነ መድቢያስ በእናታችሁ በታብታብ እንሂድ። አንድ ኪሱ ወይ ሁለት መቶ አስር አበባ ወይ አንድ ኪሱ ጋይስ፣ ወይ ፍላወር ስትይ ወይ አንድ ኪሱ። ኧረ ጋይስ ሰዓት የለውም። ኧረ ሰዓት የለውም ጋይስ። ሰዓት የለኝም ጋይስ ማነው ሳሚ ተንኪው

ሁለታችሁ ቲቪ ትሰብራላችሁ። ሁለተኛ ቅጣት ፀጉራችሁ ላጩ። ሶስተኛ ቅጣት ይቺኛዋ ቅንድብ ስለሌላት ቤታ ብቻ ትቀጣው፣ መቼም ቅንድብ የላት። አራት፣ ስጭን እንጂ፣ አምስት ስድስት ቅጣት ስጭን፣ እኛ እንመርጣለን። አምስት ስድስት አይሆንም። ለምን አምስት ስድስት ነው የምን? ማለቴ በቃ ቅጣት ስጭን፣ እኛ እንቀጣለን። አንቺ ብቻ ስጭን እኮ፣ ለሁለታችን ትሰጥ ስለበር ግን አንቺ ብቻ ትቀጭም እኮ ነው ቅድም ስትሰጪ፣ አንደኛውን ደግሞ አራት፣ ሌላውን ደግሞ ጨምሪበት። አራተኛ ቅጣት አለ። ኦኬ፣ ቅድም አንቺ ብቻ ትቀንድብ ያለሽ እሷ የላትም እኮ ነው እኮ። ውዴ ስሚ፣ አምስት ሶስተኛ ቅጣት ሶስተኛ ቅጣት ቲቪ ተብለዋል። ፀጉር ተብለዋል። ቅንድብ የላትማ ሄለን። እሺ ለአንቺ

ዳይፐር አርገሻል። ይሄን ወርቁ ዳይፐር ትልቅ ዳይፐር። ተረጋጊ ተረጋጊ፣ ይሁንሽ። አሳይ አሳይ። አራግሽ በርበሬ ነው እያረግሽ ወደ ባሉ አሳይ። አለም በርበሬ ነው የምትባለው አለም። ዋይ ውጣ እና ይሁን አለም በርበሬ ነው እያረግሽ ወደ ባልዲሽ አሳይ። እኮ ነው ያልኩሽ። አዎ፣ አይና አጥቶ ነው ማለት ነው፣ አይና አጥቶ

ዌይ ሄለን ቀናበይ ቀናበይ፣ ሄለን ቀናበይ ሄለን ቀናበይ። ተብታብ በእናታችሁ፣ ተብታብ በእናታችሁ፣ እዚህ ምንም ነገር እንዳትሰጡት በተብታብ እንሂድ፣ በእናታችሁ፣ ከእዚህ እዚህ ምንም ነገር አትስጡት። ይንግማል ይንግማል፣ ስጠኝ ወይ ሀገር ይንግማል፣ ስጠኝ፣ ስጡኝ።

ዙ ላመስግናቸው አድዋይዛቤቴ ሰላምዬ ፊሊ አርሰናል